ክፍል 63 ተለቋል ማለት ነው እንግዲህ አደይ ሊደፍሯት ነበረ። አደይ ሊደፍሯት በነበረበት መንገድ ላይ እነጫኔ ዳይመንድ ደርሶ አድኗት ሩጪ አምልጪ ብሏት እንድታመልጣ አድርጓል ማለት ነው። እሷ ግን እንዴት እች እሄዳለሁ አንተን እባክህን እያለች ሂጂ ሂጂ ሂጂ ብሎ እንድትሄድ እና እንድታመልጣ አድርጓል ማለት ነው። እንግዲህ እሷም እየሮጠች እየሮጠች እየሮጠች ባለችበት ሰዓት እንግዲህ ወደ እናቷ ቤት እየሮጠች ሄዳለች። ሊዱም ከቤት ስትወጣ ትንሽ ወጣ ብዬ ልምጣ ደብሮኛል ብላ ወደ ውጭ ወጥታ ነበረ። በወጣችበት ሰዓት የአደይ አባትን አገኝታ ከአደይ አባት ጋራ እባክዎትን አደይን ያቋታል? አደይን ፍለጋ ነው። ከከተማ ነው የመጣሽው ሲሏት፣ አሁን ከከተማ ነው የመጣሁት አለች። ከዛ እኔን ታውቂኛለች ሲሏት፣ አባቷ አላቆትም አለች። እኔ የአደይ አባት ነኝ ሲሏት፣ በጣም ደነገጠች ሊዱ ማለት ነው። ከዛ ብርሃኔ፣ ከኋላ አንቺ ሊዱ ደግሞ እዚህ ምን ሰራ ያለሽ አለቻት ማለት ነው። ከዛ በኋላ አባቷን እባክህን አባዬ እህቴን ተዋት እያለች ስትለምናቸው አባትየው ከእኔና ከኔ ውጪ እያለ ያልኩት ምንም የሚሆን ነገር የለም። እኔ ያልኩት ነው የሚሆነው። አንቺም እናትሽም ምንም ነገር ብትሉ ተሰሚነት የላችሁም ብሎ በስነ ስርዓት በቃ እንዴት ነው እልህ በተሞላበት መልኩ ለልጃቸው መልስ ሰጥተው ያደይ አባት ጥለዋት ሄደዋል ማለት ነው። እንግዲህ ብርሃኔም ካሁን በኋላ ልጅ አባት የሚባል የለኝም፣ አባት አባትሽ ብለሽ እንዳጠሪኝ፣ እናቴ ካሁን በኋላ አባት እንደሌለኝ አረጋግጫለሁ ብላ ለእናቷ ተናገረች ማለት ነው። እናቷ ምን ነው ልጄ መጥፎ ነገር ተናገረሽ በቃኝ አልፈልግም ከአሁን በኋላ አባት የለኝም ብላ ተናገረች ማለት ነው እንግዲህ አደይም እየሮጠች እነ ዴቭን አገኘቻቸው መንገድ ላይ መንገድ ላይ ካገኘቻቸው በኋላ እንዴት አመለጥሽ የታለ ኪንጎ ሲሏት ኪንጎ ማን ነው ዳይመንድ ሲሏት ዳይመንድ ከነሱ ይዘውታል ስለዚህ እኛ እንሂድለት ሂዱለት ሲል ዴቭ ሂዱለት ሲል አይቻልም እንዳትሄዱ እኛ ወደ ከተማ እንመለስ ብለው እንግዲህ እነሱ ወደ አደይ እናት ቤት ተመልሰዋል ማለት ነው። ወደ አደይ እናት ቤት ከሄዱ በኋላ እናትየዋ እልል ብለው ልጃቸውን ተቀብለው፣ ከዛ በኋላ ከዚህ መሄድ አለብን አለ ማለት ነው። ዴፍ እንግዲህ ዴፍ አደይን ይዞ ወደ ከተማ እየሄደ ነበረ። አደይን እና ሊዱን ይዞ እየሄደ ነበረ። የዳይመንድ ጓደኛ ደግሞ እኔ ወንድሜ ትቻል ሄድም አለ። እሱና ማን ነው ይሄ አሹ ቀርተው እንግዲህ ማነው? ዳይመንድን ለማስፈታት እነ አደይ አባት ቤት ተደብቀው ነበረ። እንግዲህ እያደይ አባትም እንዴት እንደዚህ ታደርጋለህ? እንዴት እንዴት አደይን እንደዚህ አድርገት የምትንትላታለህ? ሲል እኔ እኮ ጋሽዬ ሊደፍሯት እኮ አግኝቻቸው ነው እንጂ እኔ እኮ ምንም የማውቀው ነገር የለም። ግን እነ ጫኔ ሊደፍሯት ሲሉ አገኟቸው። ከዛ እነሱ እንትን አልኳቸው አስለቀኳትኝ። እኔ እኮ ለአንተ ብዬ ነው። ምንም ቢልም እንግዲህ ያሪ አባት ሊሰማ አልቻለም ማለት ነው። የጓደኛዬን አደር አስፈላሀኝ፣ እንግዲህ ምንም ማድረግ አልችልም ብለው እሳቸውም ዝተውበት ወጡ ማለት ነው። ከወጡ በኋላ ግን እንግዲህ ማን ነው አለልኝ፣ አለልኝ አላልኩም። ማን ነው ይሄ? የማነበረ ነበር ስሙ በእናታቸው አሹ፣ አሹ ተደብቀው ስለነበረ መተው ፈቱት ማለት ነው። ከፈቱትም በኋላ ወጥተው እንግዲህ አምልጠው፣ በስነ ስርዓት አምልጠው እየሄዱ ነበር ማለት ነው። ማንም አላየቸውም ነበረ። ከዛም ዳይመንድ እኔ ጓደኛዬ ሳላይ አልሄድም፣ አብሮ አደጌ ታስራ ቤት ውስጥ ነው ያለችው፣ ስለዚህ እሷን ማየት አለብኝ ብሎ እንደገና ሀሳብ አቀረበ እና እሱም ተው ይቅርብህ፣ እባክህን ሂድ ተመለስ፣ ይዙሃል፣ እነ ጫኔ ይዙሃል፣ ጫኔ አስሯት አለ አስሯት፣ ቤት ነው ያለችው እባክህን ቢለውም ሊሰማ አልቻለም። እንግዲህ ከመጣችሁ ካልመጣችሁ፣ ተውት እኔ እጃያት አለው ብሎ ዳይመንድ ወደ ኋላ ተመልሶ ጓደኛውን እንግዲህ ሊያያት ሲሄድ እሷም በሚያሳዝን ሁኔታ ታስራ ቤት ውስጥ ነው ያለችው ማለት ነው። እንግዲህ ቤት ውስጥ ታስራ እያለች ያው ደረሱ። ከዛ ፈትተዋት ይዘዋት እየሄዱ እያለ እንግዲህ እነ አደይ እለ እነ ለልዬ ስልክ ደውለው እየመጣን ነው፣ ዴቪዞን እየመጣ ነው ብላ ተናገረች ማለት ነው። እንግዲህ ፍቅርም የአደይን መምጣት ስትሰማ እዚህ ቤት አትመጣም ብላ ለእናቷ ስትዝት፣ እንግዲህ እናቷም እንዴት እንደማትመጣ ሳይሻለው ትመጣለች፣ እዚህም ትኖራለች እንደ ልጄ ከቤቷ ትኖራለች ብለው እንግዲህ ለፍቅር ሲነግሯት ፍቅርም እኔ ወደ አባት እሄዳለሁ ብላ እንትን ስትል ሂጂ ጥር ግበይ ብለዋታል ከዛም በረንዳ ላይ ቁጭ ብላ ነበረ የፍቅር እናት ቁጭ ብለው ምንድን ነው እኔ ሳሳድግሽ ያጎደልኩብሽ ያሳነስኩብሽ ያስቀረውብሽ ነገር አለ ወይ ምንድን ነው አባቴ አባት የምትዩው ብለው ሲጠይቋት የፍቅር እናት ፍቅር መልሷ፣ አዎ ምንም ነገር አሟልታችሁልኝ አታቁም። እኔ የምለውን ነገር አሰሙም። አንቺም ሆንሽ ወንድሜ ያው ለአደይ ብቻ ነው የምታስቡት። እኔ የምለውን ነገር ምንም አታበረታቱኝ ማለቻት። ምን ሰርተሽ ነው የምናበረታታሽ? መልካም ነገር ስትሰሪ እናበረታታሻለን። ምንም ነገር ስላልሰራሽ ደግሞ ልናበረታታሽ አንችልም። ምን የሰራሽው ነገር አለ? አሉ የፍቅር እናትና ከዛ በኋላ አደይ እዚህ ቤት አትመጣም። እዚህ ቤት ተመጣች እኔም እዚህ ቤት አልልም፣ ስትላት እሱ እና አሳይሻለሁ እንግዲህ። ሁሉም ሲመጡ ማንን ማመን እንዳለብኝ ስላላወቅ፣ ሁሉም ሲመጡ በተሰበሰብኩበት የምትፈልጊውን ሁሉ ትናገር ያለሽ ያኔ እንትን እንላለን ስትላት፣ በፍጹም አይሆንም አለች ማለት ነው ፍቅር። ከዛ እንደማይሆን አሳይሻለሁ ብለ፣ የፍቅርና ተነስተው ወደ ቤት ገቡ ማለት ነው እንግዲህ ማናት የአደይ ጉዳይ በጣም ያሳዝናል። ገጠር ስትሄድ እንደዚህ፣ ወደ ከተማ ስትመጣ ደግሞ ፍቅር፣ በጣም ከባድ ነው። እውነት እርግጠኛ ነኝ ፍቅር፣ ያደይን አባት ታውቃቸው፣ እጇን አስራ ነው የምትሰጣቸው ለአባትየው እና የአደይ ነገር በጣም ያሳስባል ማለት ነው እንግዲህ እነ ኪንጎ ጓደኛውን ይዞ ያችን የታሰረችዋን ይዘው ወደ ከተማ ሊመጡ ነጫኔ ደርሰውባቸው መንገድ ላይ እንትን ብለዋል ማለት ነው። መንገድ ላይ እሷ ወደቀችባቸው፣ መራመድ አልቻለችም። ያው ምግብ ስላልበላች ደከማት፣ ወደቀች። ከዛ በኋላ አሹ እባካችሁን፣ በቃ እነሱ መጡ፣ እናንተ አምልጡ። እኔ ያለው ለሷ ምንም ችግር የለም። ሌላ ቀን ሁሉንም ነገር እናደርገዋለን ብለው እንግዲህ እነ ዳይመንድ እንዲያመልጥ አድርጓቸዋል ማለት ነው አሹ። ከዛም እነ ጫኔ ደርሰው አሹን ደብድበው እንግዲህ አባረው ማን ነው ልጅቷን ተሸክመው ተመልሰዋል ማለት ነው። ድራማው እዚህ ላይ አብቅቷል እና አደይ የውነት ቤት በሰላም ይገቡ ይሆን? አሹንስ እያደይ አባት ምንም አያደርገውም ይሆን? እንግዲህ እሱን ከድራ መሆን ነው ያለን። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሰላማችሁ ብዝት ይበል። ሰላምም አላልኳችሁ። ሰላም የኔ ውድ ቤተሰቦች፣ ሰላማችሁ ብዝት ትርስ ይበልልኝ። ሰብስክራይብ ለምታደርጉኝ አመሰግናለሁ። ያው ቸኩዬ ነው እንግዲህ የማዳምን ምሳ እየሰራሁ ከኩሽናቆች ብዬ ነው እና ሪከርድ ማድረግላችሁ ሰላማችሁ ይብዛልኝ። ለዛ ነው ሰላም ያላልኳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። ዋሽ ተሻል እመዬ ዋሽተሻል። እህል በአፍሽ ሳይዞር ጠገብኩኝ ብለሻል። ስትጎርሽ ሳላይ በላኩኝ ብለሻል እናትዬ